እጅግ በጣም አስደሳች ዜና ነው ይዤላቸው የመጣሁት ቢኒና ሄሎ እንግዲህ በጣም እየተቀራረበው በጣም እሷም በህይወቷ አስፈላጊ እና ዋነኛ ሰው እንደሆነ እየተናገረች ትገኛለች። ዛሬ እንግዲህ ቢኒ እንደምታዩት ደስታውን በዚህ መልኩ ነው እንደ ህፃን ሲቦርቅ ነው ያየሁት። የእውነት ለመናገር ከዚህ በፊት ያው ከሄሉ ጋር ብዙ ጊዜ ቪዲዮ ላይ መጧል እና በዚህ ልክ ግን ተደስቶ የሆነ ሄሉን በደስታ በቃ እንዲህ ሲያቅፋት ምናምን አይቼው አላቅም። አሏሻችሁም ለመጀመሪያ ጊዜ ነው ና ደስታችሁ እሷ ብቻ አንተን ደስተኛ ማድረግ ብቻ ሳይሆን አንተ ብሷን እንደዚህ ደስተኛ አድርጋት። እስከ መጨረሻው የእውነት ነው ምላችሁ እና ብትኖሩ ደስ ይለኛል። አልዋሽም። ጅማራችን ምንም ሊሆን ይችላል ግን ፍጻሜያችን ያማረ ሲሆን ደግሞ ደስ ይላል። እና የሆነ መፈላለግ አለ ብዬ አስባለሁ። አንድ ወንድና አንድ ሴት ዝምድና ከሌላቸው ከተቀራረቡ፣ ወይም ደግሞ ከተፈላለጉ መዋደድ፣ መተሳሰብ ካለ እንግዲህ ወደ ፍቅር ይገባሉ ተብሎ ነው የሚገመተው የሚታሰበው። እና ሄሉና ቢኒም በጣም የሚተሳሰቡ ሰዎች በጣም የተቀራረቡ ሰዎች ናቸው ብዬ ነው የማስበው። አጭር ጊዜ ውስጥ ቢሆንም የተቀራረቡት የተግባቡት ግን ብቻ ሙዳቸው ተገጣጥሟል። በቃ ብዬ ነው የማስበው እና ያምራሉ፣ ሁለቱም ቆንጆ ናቸው። ዛሬ ደግሞ እንግዲህ ሄሉዬ በጣም ነው የምታምረው። ንግስት ነው የመሰለችው። የእውነቴን ነው ግን ልብሱን፣ በቃ እሷ ትልበሰው። የእውነት ግን የልብስ ማስታወቂያዎች ብትሰራ በጣም ሀፍታም ትሆን ነበር። የእውነት በቃ ሁሉ ነገር ነው የሚያምርባት። በጣም ጎበዝ፣ በጣም አስተዋይ የሆነች በጣም ሁሉ ነገር የሚያምርባት ቆንጆ ሴት ነችና ዛሬ ከቢኒጋ በአዲስ ነገር ነው የመጡት። ደስ የሚል ቆይታን እያደረጉ ይገኛሉ። እንግዲህ የተጠበቀው ሌላ የሆነው ሌላ ነገር ነው። ሄሉ ደግሞ በዚህ ሰዓት በብቸኝነቴ ሰው ባስፈለገኝ ሰዓት አብሮኝ አለ በቃ እስከ ድክመቴ እየቀረበኝ አብሮኝ ያልተለየ ይዘው እሱ ነውና በማለት እንግዲህ የቤት ስጦታ እንዳበረከተችለት ነው ዛሬ የነገረችውና፣ እሱም በቃ ይሄ አይገባኝም ብሎ ግን በደስታ በቃ እያቀፋት ነበረ። በጣም ያልጠበቀው ነገር ነው። አዎ ለምትወዱት ሰው ይህን አይነት ነገር ነው የምትመኙለት፣ የምታደርጉለት። በቃ ስጦታ መሰጣት ደግሞ በጣም ትልቅ ነገር ነው። ፍቅርን ይጨምራል፣ መዋደድን፣ መተሳሰብን ለወደፊት ያን ሰው አብሯችሁ እንዲኖር ህልም አብሮ እንዲያልም በቃ በጣም ትልቅ ተስፋ መስጠት ነው። ወይም ደግሞ እናንተም ትልቅ ተስፋ ትይዛላችሁ እና እውነት ለመናገር እንደዚህ በትልቁ ስጦታ ስጦ የስጦታ ትንሽ ትልቅ የለም። ግን ሄሉ በጣም በቃ በህይወቷ በጣም አስፈላጊና በጣም ዋነኛ ሰው፣ ጥሩ ሰው፣ መልካም ሰው ለእሷ በቃ መልካም ያደረገላት ሰው፣ ሰዎች በተቀየሩባት ጊዜ ሰው ባጣች ጊዜ ሰው ነው የተገኘ። ሰው ነው እና መልካም ሰው ነው። ስለዚህ ለመልካም ሰው ደግሞ እስከ ጥግ ድረስ ብታደርግለት ምንም አይበዛበትም እና ያው የቤት ስጦታ ነው። የቤት ስጦታ ማለት ሙሉ ቤቱ ገዝተው አይደለም፣ ምክንያቱም ያው በእሱ አቅም መቼስ በአንዴ የቤት ባለቤት ለመሆን ይከብዳል። በእርግጥ ዩቲዩብ ላይ ይሰራሉ በደንብ ገንዘብ ያገኛሉ ምናምን። ነገር ግን የአፓርትመንት ቤቶች እንደምታዩዋቸው ቅድመ ክፍያ ትከፍላላችሁ። ከዛ በየወሩ ወሩ በየአመት የሆነ የሚከፈል ክፍያ አለ። ከዛ ነው የምትጨርሱት እንጂ በአንድ ክፍል ልውስድ አይደለም የሚሆነው። እና የመጀመሪያ ክፍያውን ከፍላ እንግዲህ ሄሉ ሰርፕራይዝ አድርጓለች። ከዛ ይሄ ቤት አልቆ ቆንጆ ቤት ሲደርስ ምንድነው የምታደርግበት ወይም ደግሞ ከማን ጋር ነው የምትኖርበት የሚል ጥያቄም አንስታለት ነበር እና ይህን ስጦታ ከሰጠኝ ሰው ጋር ነው መኖር የምፈልገው። ትልቅ ህልሞች እንዳሉት ትልቅ እቅዶች እንዳሉት ከሄሉ ጋር እንግዲህ ሚስጥራ አታውጣ እያለችው ነበር። እንደውም ሄሉ እና ውስጥ ለውስጥ እንግዲህ የሚያወሩት ብዙ ነገር ሊኖር ይችላል። ብቻ ግን ዛሬ ላይ በሄሉ ደስታ በሌሉ ፈገግታ በቃ አምሮባት ፍክት ብላ ነው የመጣችው። የእውነት ከእውነተኛ ከትክክለኛ ፈገግታ ጋር፣ ከቆንጆ ውበት ጋር፣ ከቆንጆ አለባበስ ጋር ነውና በቃ እርግብ መስላ ነው የመጣችው። እሱም በቃ በቦታ ተገርሞ ተደንቆ ፈዞን የቀረውና ከአንቺ ጋር ከእሷ ጋር መኖር እንደሚፈልግ ነው የተናገረው። መሆንም አለበት እና ፈጣሪ ደግሞ መጨረሻችሁን አሳምሮ ምቀኛ ሸረኛውን፣ ወረኛውን ይዞላችሁ ደግሞ መጨረሻችሁ አምሮ ይሄ ጅማሮ የከፈለችው ሙሉ ተከፍሎ ደግሞ አንድ ላይ እንደምትኖሩ ተስፋ አደርጋለሁ። ፈጣሪ እንዲረዳችሁም ትልቁ ምኞቴና ጸሎቴ ነው። የቢኒ እህት የተባለችው እንግዲህ ዛሬ ያልመጣች ወይ? ሰላም አለ። የእውነት ከትናንት በፊት ከትናንት ምናምን በፊት በጣም በቃ የሚያስጠላ ቪዲዮ ነበር ሳይ የነበረው። እሷ በመምጣቷ ራሱ ሰላሜ በቃ እኔ አላውቅም፣ የሄሉን ሰላም ሳስበው በጣም ነው የገረመኝ። እና በቃ እርጋታዋ፣ ትዕግስቷ በጣም በቃ እንደ ሰው አክብራ ነው ስታወራት የነበረችው። እንደ እሷ እኮ እኩል አፋን መክፈት ትችል ነበር። በነገራችን ላይ ማንም ሰው አፋ አለው፣ እኩል ማውራት ይችላል፣ እኩል መናገር ይችላል፣ እኩል ባለጌ መሆን ይችላል ግን ሁሉም የሚናገር ከሆነ ምንም መደማመጥ የለም። ከባድ የከረረ ጸብ ይመጣል፣ አለመግባባት ይመጣል፣ ሌላ ችግር ይፈጠራል። ግን አንተ ትብስ አንቺ ተብስ ወይም ደግሞ አንዱ ሰዓት ሆኖባችሁ ሲመጣ እናንተ ውሃ ሆናችሁ ነገራቶችን ካላበረዳችሁ አሁን የቢኒ ይሄት ማለት ነው። ትናንትና ሄሉ ተቆጥታ ምናምን ብታወራት በጣም ተደበድባት ሁላ ነበር። የእውነት ነው ታነሳለች እጇን በጣም ባለጌ ከመሆኑ የተነሳ ማለት ነው እና ቤቷ ሄዳ እንኳን ቢኒ የት አለ ስትላት ቢኒ አልመጣም አየሽ፣ ቢኒ እያለ ከቢኒ ፊት ስታወሪኝ የነበረው አወራር እና ዛሬ የምታወሪኝ አወራር አንድ አይነት አይደለም፣ ንቀትሽን አየሁብሽ። እንደዚህ አይደል? በጣም አንጅነሽ ነበር ስትንቃት የነበረው እና ሄሉ በጣም ክፉ፣ ከአንደበቷ ክፉ ቃል ሳይወጣ በሰላም መሸኘቷ ጥሩ ነው። የእውነት ክፉ ቃል ቢወጣት የምርም የቢኒ እህት እንዳልሆነች አውቃለሁ። ግን ምናልባት ሜቢ አምስት ፐርሰንት የቢኒ እህት ከሆነች ወይ ደግሞ ቢኒ የሚያውቃት የዘመዱ ያክስቱ ልጅ ልትሆን ትችላለች። የጎረቤት ልጅ ትሆናለች። ብቻ የሚተዋወቁ ልጆች ናቸው አይደል። የሆነ ቃል አውጥታ ብትናገራት መጥፎ ቃል በቃ እንደዛ ተናዳ ስታጨማልቃት፣ ስታመናጭቃት በቃ ቱሉ ብላ፣ ሄሉም ከእሷ እኩል አፏን ከፍታ ያልሆነ ነገር ብትናገራት ቢኒ ይደብረው ነበር ያለምንም ጥርጥር። ማለት እኔ አንድን ሰው በጣም የምወደው ሰው የእውነት ልንገራችሁ እግዚአብሔርን ብዬ ማለት ነው። ልንገራችሁ ና በጣም የምወደው ሰው በመጥፎ ቃሉ በመጥፎ አንደበት ቃል የሆነ የሚያጥፎ ቃል ከሰው ላይ ወርውሮ ያን ሰው በቃ ማየት አልፈልግም ውላ ብዬ የቀረውበት ጊዜ አለ። ለምን አንድን ሰው ስትወዱት ታከብሩታላችሁ ምናምን ነገር፣ ግን ከዛ ሰው በተለይ ስድብ በጣም ሰውን የሚያስቀይብ ከአንደበቱ ቃል ሲወጣ በጣም ነው የሚያመው። የእውነት ላይደብረው ይችላል ምናምን ብለን ልናስብ እንችላለን። ግን ሄሉ ተሳስታ የሆነ መጥፎ ቃል አውጥታ ተናግራት ቢሆን በንዴት ምናምን የእሷን ማንነት ነው የሚገምተው። በቃ እንደዚህ አይነት ቃል አወጣች እንዴ እንደዚህ አይነት ሰውናት እንዴ ብሎ እራሱን ሌላ ጥያቄ ውስጥ እንዲገባ ነበር የሚያደርገው። ግን ሄሉ መታገሷ ለእሷም ጠቅሟታል፣ ለቢኒም ጠቅሞታል። በጣም ነው ያደነቃት። በጣም በቃ ትዕግስትሽን ሳላደንቅ አላልፍም ነው ያላት እና ለሁላችንም ትዕግስትን ይስጠን። በእውነት ትዕግስትን በማጣት ብዙ ትዳር ፈርሷል፣ ብዙ ህይወት ተበታትኗል፣ ብዙ ህይወት ምስቅልቅል ወጥቷል እና በቃ ስትናደዱም ደስተኛ ስትሆኑም፣ በቃ ቶሎ ብላችሁ መጥፎ የሆነ ቃል አታወጡ። ቀስ በሉ፣ ተረጋጉ፣ ማሰብ ይባል። በቃ አንዴ ለመናገር ሁለቴ ማሰብ መቻል አለባችሁ። ከዛ የሚወጣው ቃል መጥፎ የሚሆን ጥሩም ምናልባት ያስተምራችኋል። በቃ ወይም ደግሞ ትክክለኛ ውሳኔ ነው ብላችሁ ልታስቡ ትችላላችሁ። ይህንን ነገር ነው ሄሉ ጋ ያየውበት ነገርና ብቻ። ግን ዛሬ ደስተኛው ናችሁ ስላየዋችሁ በጣም ደስ ብሎኛል። በጣም እያቀፋት ነበረ እንግዲህ አንተን፣ በርትተ ጠንክረ ሰርተ። እውነት ለመናገር ለቢኒም ቻናል ራሱ ቢከፈትለት አብሮ ቢሰሩ ምናምን ደስ ይለኛል። አንድ ቀን በሱ አንድ ቀን በሷ እያሉ እየሰሩ ይሄን ቤቱን ደግሞ ጨርሶት በአለም በደስታ የምትገቡበት በቃ እንዲህ ፈገግ ብላችሁ እንደጀመራችሁት ይህንን ፈገግ ብላችሁ ደግሞ ይህንን ህይወት እንድትኖሩ ትልቁ ምኞቴ ነውና እህትየዋን መስማት የለብሽም። ዋናው ነገር የእሱ መቀራረብ ነው። ከሱ ጋር ያለሽን በቃ ጥምረት፣ ከሱ ጋር ያለሽን ፍቅር፣ ከሱ ጋር ያለሽን ቅርርብ፣ ከሱ ጋር ያለሽን መግባባት ማብዛት፣ ማጠንከር እንጂ ወደ ኋላ ማን ምን አለኝ እናቱን መጣ አይሆንም ብትልሽ በቃ እሱ ካላመነበት አይሆንም። አትተዩ መተው የለብሽም፣ እና ለህይወትሽ መታገል መቻል አለብሽ። ለምትወዱ ነገር እስኪ ነፍስን እስከ መስጠት ይደረሳል። በቃ ዋጋ የሚከፍልልሽ አይነት ሰው ከሆነ አንድም ዋጋ ለመክፈል መዘጋጀት ነው ያለብሽ እንጂ የሆነ ሰው መጦ ጓ ባለ ቁጥር የሆነ ሰው መጦ የሆነ ነገር ባወራ ቁጥር የሆነ ሰው መጦ የሆነ ጊዜ ባስፈራራሽ ቁጥር ወደ ኋላ እየሸሸሽ ምትሄጂ ከሆነ ምንም ህይወት የሚባል ነገር አይኖርሽም ወይም ደግሞ ይሄን የምትዩ የራሴ የምትዩ ሰው አይኖርም። ከዚህ በፊት የነበረሽን ህይወት ስለማውቀው እና ሶስተኛ አራተኛ ወገን ማስገባት የለብሽም እና በቻልነው አቅም ደግሞ ሄሉዬ መቶ አስራ ምናምን ሺ ደርሳለች። ና እናበረታታት፣ አለንልሽ እንበላት። ሴት ልጅና ጠንካራ ሁና ከፍ ያለ ደረጃ ላይ ደርሳ ለማየት ያውቃን ሁላችንም። ስለዚህ የበኩላችን እንወጣ እኛ ሴቶች ደግሞ አብዛኛውን ዩቲዩብ የምትከታተሉ ሰዎች የማዳም ቅመሞች ናቸው፣ እናንተም ሴቶች ናቸው እና ስለዚህ እኛ እርስ በርስ እንተጋገዝ እንደጋገፍ፣ በቃ እንበረታታ እላለሁ። ዛሬ እንግዲህ የቢኒና የሄሉ ቆይታ በጣም የሚያምር በጣም የሚያስገርም ነው። ቢኒም ደግሞ ቤቱ አልቆ ደግሞ ደስተኛው ናችሁ ገብታችሁበት ለማየት ያብቃን። ትዳር ይዛችሁበት ህይወት ይዛችሁበት ለማየት ያብቃን። አለን ከጎናችሁ ሁሌም እና የእህትዮዋ ጉዳይ እውነት ለመናገር የተፈታ አይነት ነገር አይመስለኝም። ግን ቢኒ በደንብ እሷን እንደሚያስበልጥ እንደሚያስቀድም ነው እየተረዳሁት የምገኘው። አይ በቃ የሶስተኛ ሰው ወገን እሰማለሁ ወይም ደግሞ የእሷን ነው የምሰማ ብሎ ያልሆነ ነገርም ካደረገ ራሱ ነው የሚጎዳው፣ እውነት ለመናገር እና ያ መሆን የለበትም። ቢኒ አንተ የሚጠቅምንና የሚጎዳህን ነገር ጠንቅቀ የምታቅ ሰውነ፣ ትልቅ ሰውነ፣ በራስህ ውሳኔ መወሰን የምትችል በራስህ የወደድከውን ነገር ማድረግ እንድትችል የራስህ መብት አለ። በህይወት ስትኖሩ የራሳችን መብት ግዴታችን፣ ቤተሰብ ማክበር ቤተሰብን መውደድ አለብን። ምናምን ነገር ግድ የራሳችን ደግሞ መብት አለን የራሳችን ውሳኔ 18 ዓመት ከሞላን ባይሞላንም ትክክል ነው ብለን ያሰብነውን ነገር ማድረግ አለብን። ያ ነገር ትክክል እንኳን ሳይሆን ቢቀር ይሄ ነገር ትክክል አይደለም አቁም ወይ አቁሚ ስንባል ያ ነገር እውነት ነው ወይስ አይደለም ብለን ምንድን ነው ነገሩ ብለን ቁጭ ብለን ማስተዋል አለብን። ከዛ አስተውለን አገናዝበን አስበን የምንወስነው ውሳኔ በቃ ትክክል ነው የሚሆነው የራሳችን ኑሮ መኖር አለብን። በሰዎች ዘንድ በቃ በእነሱ ተከበን ተጠለን በነሱ በቃ ጫና ውስጥ የምንኖር ከሆነ ቤተሰብም ቢኖር ቢሆን ያጠፋናል እንጂ በቃ ከፍ አያደርገን፣ ወይም ደግሞ ጥሩ ህይወት ማይሆን ህይወት ውስጥ እንድንገባ ነው የሚያደርጉን። ያለ ፍላጎታችን ተጭነው ይህን አታደርጊ ይህን አታደርግ ይህን ለምን አደረግ ይህን ለምን እንደዚህ አታደርግም የሚል ከሆነ በጫና ይሄ ከባድ ነገር ነው የሚሆነው። ብቻ ግን በሄሉና በቢኒ ደስታ ዛሬ በጣም ተደስቻለሁ። እስኪ በእነሱ ደስታ የተደሰታችሁ በተለይ ሄሉ እንደዚህ አምሮባት እንደዚህ በቃ ፈገግ ብላ በመምጣቷ ደስተኛ የሆናችሁ በቢኒ ደስታ በቢኒ ትልቅ ሰርፕራይዝ የተደሰታችሁ ሰዎች ይህንን ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ፣ ሰብስክራይብ አድርጉኝ። አመሰግናለሁ። ሰላም አምሹ። ኮሜንታችሁን እጠብቃለሁ።